በዘንድሮ የተፈጥሮ ሀብት ጥበቃ ስራ የተሰሩ ተፋሰሶች በስነ ህይወታዊ ዘዴ ለማጠናከር ከ200 ሚሊዮን በላይ ችግኞችን በማፍላት ላይ እንደሚገኝ የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። ከዚህ ቀደም በዞኑ የተሰሩ የተፈጥሮ ሀብት ጥበቃ ስራዎች ከኢኮኖሚና ስነ ምህዳራዊ ጠቀሜታቸው ባሻገር ለውጭ ሀገራት ተሞክሮ ማሳያ መሆኑም ችለዋል። ለዓለም ልኩን ተጨማሪ አለው። በሰሜን ሸዋ ዞን ከባለፈው ጥር ወር ጀምሮ የተፈጥሮ ሀብት ጥበቃ ስራ ሲሰራ ቆይቷል። በዚህም ስራ ዘጠና በመቶ የእቅዱን ማሳካት እንደተቻለ የዞኑ ግብርና መምሪያ ኃላፊ አቶ ወርቅ አለማው ኮስትሪ ተናግረዋል። እንደሚታወቀው በባለፈው ከጥር አንድ ጀምሮ በሁሉም ወረዳዎቻችን የተፈጥሮ ሀብት ጥበቃ ልማት ስራ እያከናውንን ነው የቆየ ነው ወደ 24077 ሄክታር በአዲስ አካባቢን ማሻሻል የሚችሉ ስራዎች ለመስራት አቅደን ስንሰራ ነው የቆየ ነው። በዛ መሰረት አሁን ባለን ተጨባጭ ሁኔታ የእቅዳችንን ዘጠና ሰባት ፐርሰንት የፈጸምንበት ሁኔታ ነው ያለው። በአብዛኛው አካባቢዎቻችን የእቅዱን መቶ ፐርሰንትና ከመቶ ፐርሰንት በላይ በወረዳዎች አሳክተናል። በአንዳንድ አካባቢዎች ወቅታዊ ችግር በነበረባቸው አካባቢዎች እቅዳችንን ሙሉ በሙሉ ማሳካት ያልተቻለበት ግን ደግሞ ወረዳዎቻችን ለወቅታዊ ችግር ሳይንበረከኩ በተቻለ መጠን የበልግ ዝናብ መጥቶ አርሶ አደራችን ወደ በልግ ስራ እስከሚገባ ድረስ በተቻለ መጠን ተፈጥሮ ሀብት ስራው ላይ አትኩሮ ሲሰራ ነው የከረመው። የበጋው የተፈጥሮ ሀብት ጥበቃ ስራ ብቻውን ግብ አይደለምና በክረምትም ወቅት በስነ ህይወታዊ ዘዴ ማጠናከር የግድ ነው። ለዚህም የችግኝ ተከላ መከናወን ይኖርበታልና የቦታ ልየታ ስራውም ስለመሰራቱ ተናግሯል። ተሳካ የሚባለው እርከን ስለሰራን የተለያዩ ስትራክቸሮች ስለሰራን ብቻ አይደለም። በቀጣይ በሚመጣው የክረምት ወቅት እነዚህን ስትራክቸሮች ሙሉ በሙሉ በየቦታው በሰነታይ ዘዴ ማጠናከር በእጽዋት የመሸፈን ስራዎች ዋናና ቁልፉ ስራችን ተደርጎ ነው የሚወሰደው። በዚህ ዓመት ኦልሞስት ወደ 30661 ሄክታር በስነታዊ ዘዴ እናጠናክራለን፣ በክረምት በችግኝ ሙሉ በሙሉ እንሸፍናለን ብለን አቅደናል። ወደ 22414 ሄክታሩን ሙሉ በሙሉ የለየንበት ሁኔታ አለ። ወደ 6172 ሄክታር የሚሆነውን በልዩ ሁኔታ ካርታ እንዲሰራላቸው ቅድመ ዝግጅት እንዲደረግባቸው ያደረግንበት ሁኔታ ነው ያለው። እስካሁንም 133 ሚሊዮን ችግኝ ተፈልቶ እየተቆጠረ ሲሆን በቀጣይም ከዚህ ያልተናነሰ ችግኝ ይዘጋጃል ብለዋል። ችግኝ የማፍላት ስራ በሁሉም ችግኝ ጣቢያዎቻችን እየተከናወኑ ነው የሚገኙት። በቅድ ደረጃ በዚህ አመት ወደ 264.4 ሚሊዮን ችግኝ ማዘጋጀት አለብን ብለን በቅድ አቅደን እየሰራን ነው ያለው። እስካሁን እጃችን ላይ በየችግኝ ጣቢያው ተቆጥሮ እጃችን ላይ የገባው በክትትላችን ወደ 133 ሚሊየን ወይም ደግሞ ሀምሳ ፐርሰንት የሚሆነው ሙሉ በሙሉ ቆጠራው የተጠናቀቀበት ሁኔታ ነው ያለው። ሌሎቹ ደግሞ ወቅቱን ጠብቆ የሚደርሱበትና ሙሉ በሙሉ ቆጠራቸው ሲጠናቀቅ ኦልሞስት ይህን እና ከዚህ በላይ የሚሆን ችግኝ እናፈላለን ብለን አስበን እየሰራና ያለ ነው። ከደቡብ ሱዳን ጭምር መጥቶ ተሞክሮ የተወሰደበት ዞን ነው ሰሜን ሸዋ፣ አጠቃላይ በተፈጥሮ ሃብት ጥበቃ ስራው ማለት ነው። ልዩ ተሞክሮ የተወሰደበት በርካታ አካባቢዎች መጥተው ከሀገር ውስጥም ከውጭም ተሞክሮ የወሰዱበትና ለወጣቶች ስራ እድል የተፈጠረበት በርካታ አያለሙም ማምረት አይችሉም የተባሉ ቦታዎች እንዲያገግሙ የተደረገበት ሁኔታ አለ። ሁለተኛ፣ ከስራ እድል ፈጠራ አንጻር በተመሳሳይ በተለይ በአጣና ልማት ዘርፍ ወጣቶቻችን በዛው ልክ እድል ያገኙበትና ሀብት መፍጠር የቻሉበት ራሳቸውን ለመቀየር ጥረት ያደረጉበት ሁኔታዎች አሉ። የተፈጥሮ ሃብት ጥበቃ ስራውን ከመስራት ባሻገር ከሰውና ከእንስሳት ንክኪ መጠበቅ ስላለባቸው ይህንን ኃላፊነት ማህበረሰቡ መወጣት ይኖርበታል ተብሏል።